ከቅርብ ጊዜያት ወዲህ የምንሰማቸው ዜናዎች ለጆሮ የከበዱ ሆነዋል። ልብን በሐዘን የሚሞሉ፣ ሆድን የሚያርበተብቱ፣ ለእናቶች የከበዱ፣ ለአባቶችም እጅግ የሐዘን ድባብ የሚያላብሱ ናቸው። ለአንዳንድ ሰዎች ደግሞ ጭንቀትም የሆኑ ናቸው። በተለይ እየተስፋፋ የመጣው የወጣቶች ሞት እጅግ በሚያሳዝን ሁኔታ መፈጠሩናም፣ ባልተጠበቀ ሁኔታ መደረጉም እጅጉን የሚያንገበግብ ጉዳይ ነው። ነገሮች እየተባባሱ ነው። ከቀን ወደ ቀን የምንሰማቸው ሁሉ ለየት ያሉና በአዲስ መንገድ ሁኔታቸውን እየቀያየሩ የምንሰማቸው ሆነዋል። ይህ ዜናም በተለያዩ ማህበራዊ ድረገጾች ላይ እጅግ መነጋገሪያ ሆኗል። ብዙ ሰዎች እየተቀባበሉት ነው። አሁን ደግሞ ምን አይነት ጉድ መጣብን እያሉ ጥያቄም ፍትህም እያሉ የሚያቀርቡ ሰዎችም አሉ። ታሪኩ ምን ይሆን? ይህንን ልብ ሰባሪ ታሪክ ስሙ ተብሎ በተለያዩ ሚዲያዎች ላይ እየተዘገበ ይገኛል። ሰላም እንደምናላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮ ጠየቅን። ዛሬም ይህንን አስገራሚ ታሪክ ዳሰን እናንተ ውድ ተመልካቾች ከታሪኩ ትማሩ ዘንድ በእንዲህ ያለ መንገድ አዘጋጅተን እናቀርባለን። ወደ መሰናዶ እንሻገር። በመጀመሪያ የታየው በጋዜጠኛ ናቲ ማናዬ የፌስቡክ ገጽ ላይ ነው። ይህንን ልብ ሰባሪ ታሪክ ስሙትማ ተብሎ ተለጥፏል። ልጅን አስከሬን ማየት እፈልጋለሁ ያለች እናት በፖሊስ ተደበደበች ይላል መግቢያው ላይ። አያንቱ ተስፋሁን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበረም። ቤተሰቧን መርዳት የእሷ ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ተሰራና እዚያም በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ፣ ካጣች ደግሞ ቆሎም ቢሆን ገዝታ ወደ ቤቷ ትገባለች። ቤተሰቧን እጅግ አብዝታ ትወዳለች። እነሱም በእንስፍስፍ ፍቅር ይወዷታል። የቤቱ ድምቀት ናት። እሷ የሌለችበት ቤት ድብዝዝ ሲል ያስታውቅ ነበረም። ከእናቷ ጋር ደግሞ ልዩ ቅርበት አላት። ሕይወቷን ለመለወጥ ቤተሰቧንም በተሻለ መንገድ ለማገዝም በተቻላት መጠን ታትራ ለመሥራትም ትሞክራለች ብቻ በጥቅሉ ብርቱ ወጣት ናት። ከባዱ ነገር የሆነው አንገብጋቢው ነገርም የተፈጠረው ከሁለት ሳምንታት በፊት ነበረም። ምን ሆነ መሰላችሁ? ከሁለት ሳምንት በፊት አያንቱ እንደ ሁልጊዜ ሁሉ በጧት ተነስታ ለስራ ከቤት ወጣች። እንደተለመደው ከምሽቱ አንድ ሰዓት ተኩል በሆነ ጊዜ ትገባለች ብለው ሲጠባበቁ አታመሹ ቤተሰቦቿም። በዚያን ቀን ግን አልመጣችም፣ በወጣችበት ቀረች ወደ ቤት ልትመለስ አልቻለችም ቤተሰቦቿ መጠበቅ ሲያቅታቸው ሁኔታው አስፈሪ ሲሆንባቸውም የአያንቱት ስልኳን አውጥታም ወደ እሷ ትደውላለች ስልኳን ግን ያነሳው ፖሊስ ነበረም ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች እናትና አባቷ ሆስፒታል እንዲመጡ ንገሪያቸው ቤተሰቦቹ እየጮሁ ግራ ተጋብተው ወደ ሆስፒታል በረሩም ሆስፒታል ሲደርሱ ያዩትን ማመን አቃታቸው ፖሊስ አስከሬን በሸራ ጠቅልሎም ከተሽከርካሪ ሲያወርድ ይመለከታሉ። እናትና አባት እንዲሁም ወንድሞቿ የአያንቱ አስክሬን መሆኑን በፍጹም አላወቁም፣ አልጠረጠሩም ነበር። እንዲህ በድንገት እሷ ህይወቷ ያልፋል እዚህ አደጋም ትጋለጣለች ብለውም ሊገምቱ አልቻሉም ነበር። አስከሬኗን ወደ ሆስፒታል ያመጡት ፖሊሶችም እናንተ ናችሁ የአያንቱ ቤተሰቦች? አያንቱ ራሷን አጥፍታለች የሚል እጅግ ሰቅጣጭ የሆነ ታላቅ መርዶም ለቤተሰቡ ተናገሩ። ቤተሰቡ ሁሉ ነገር ጨለመባቸው። መጀመሪያም ከሰው ጋር ተጣልታለች አሉት፣ አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። አካባቢው በለቅሶ ተናጠም። እናት የሚሆኑትን አጡም። ያኔ ታዲያ የልጃቸውን አስከሬን ለማየት የፈለጉት እናት ፖሊሶችን ተከትለው ወደ ውስጥ ለመግባት ሞከሩም። አይታይም ሲሉ ነገሯቸው። እጅግ አስገራሚው ነገር ግን በእናት ላይ ድብደባ እንደተደረገባቸው ይኸው የናቲ ማናየ መረጃ ይጠቁማል። የአያንቱ እህትና ወንድሞች እንዳያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩ ቢሆንም እንኳን በሸራ ውስጥ ለማየት እንደቻሉ ተነግሯል። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሐረብ አንገቷ ላይ እንደሚታይ ተጠቁሟል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስም የለም። የጡት መያዣዋም እንዲሁም ቲሸርቷ መሬት ላይ እየተጎተተችበት መሆኑም ያሳያል። በዚህ መረጃ ላይ የተመለከትነው አስገራሚው ነገር እንዲህ ነው። በዕለቱ የአያንቱን አስከሬን ከፖሊስ ጋር ወደ ሆስፒታል ካመጡ ሰዎች አንዱ ፈንጠር ብሎ ድምፁን ቀንሶ ከሌላ ሰው ጋር በስልክ ሲያወራ ተሰማም። አትሽሽ አትደበግድ፣ የለህም እግርህ ንቅንቅ እንዳይል አትጨነቅ፣ ምንም ነገር አይፈጠርም እንዳለውም ተነግሯል። እሻሁን ለማና ቤት ይባላል። እስከ መቼ ነው ማንም የፈለገውን ፈጽሞ እንደፈለገው የሚሆነው? የድሆች የንጹሃንስ ደም በከንቱ የሚቀረው እስከ መቼ ድረስ ነው? እያሉ እጅግ በከበደ እንባ እንዳለቀሱ በዚሁ መረጃው ላይ ተጠቁሟል። አያንቱ ያለ ምርመራ ያለ ፍትሕ ተቀበረች፣ አፈርም ለበሰች፣ አታይም፣ አትሰማም። ቤተሰቦቿ ግን በንባና በሐዘን እየተሰቃዩ ይገኛሉ። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል፣ ባዶ እጃቸውንም ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀርብናለች ብለውም አልጠበቁም ነበረ። በሰላም ሞታ በድንገት እንዲህ ያለ ከባድ ዱብ እዳ አጋጥሟታል። ለቤተሰቡም እጅግ የመረረ ከውስጥ የማይወጣ ሁልጊዜም ግዜም የሚያቃጥል የውስጥ እሳት ሆኖባቸዋል። የግር እሳት እንደሚባለው ከአያንቱ ሞት ጋር በተገናኘ እስካሁን በቁጥጥር ስር የዋለ ሰው እንደሌለ ተጠቁሟል። ማንም ተጠያቂ አልሆነም። ቤተሰቡ በራሳቸው መንገድ ሄደው የጠረጠሩት አለ። ጥርጣሪያቸውን ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም እየተባለም ተዘግቧል። ይህንን መረጃ የተመለከቱ ሁሉ እጅግ የሚያሳዝነው እያሉም በሐሳብ መስጫ ሳጥን ውስጥ ኮሜንታቸውን እያስቀመጡ ይገኛሉ። ብዙዎችም ፍትህ ለአያንቱ፣ ፍትህ ለቤተሰቧ፣ ፍትህ ለሁሉም ሰዎች እያሉም እየጠየቁ ይገኛሉ። ተጠርጣሪው ማን ይሆን? ለፍትህ መቅረብ አለበት እያሉም ጥያቄያቸውን እያቀረቡ ይገኛሉ። ቀደም ብለን እንደነገርናችሁ ይህንን መረጃ በናቲማናዬ ላይ የፌስቡክ ገጽ ላይ አግኝተን በእንዲህ አለ መንገድ ወደ እናንተ አቀረብንላችሁ። የተወደዳችሁና እና የተከበራችሁ ጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ በእንዲህ አለ መንገድ ወደ እናንተ የሚያቀርብ ሚዲያችን ነው። እንዲህ ያሉ ታሪኮችን ወደ እናንተ የምናደርስበት ምክንያት ከተፈጠሩት ታሪኮች ሁሉም እኛ እንድንማርና ቁም ነገር እንድናገኝ በማሰብ ስለሆነም ከዝግጅቱም እንደዛ ያለውንም ሐሳብ እንዳገኛችሁ ባለሙሉ ተስፋ ነን። ዛሬም በነቀምቴ ከተማ ትኖር በነበረችው በአያንቱ ተስፋሁን ላይ የተፈጠረውን ነገር አንስተን በእንዲህ ያለ መንገድ ዳሰነው። በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር ያገኘነውን መረጃ በመጥቀስም ወደ እናንተ አድርሰናል። ስለተከታተላችሁን እጅግ እናመሰግናችኋለን። በሚቀጥለው ጊዜ ደግሞ በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ሆንላችሁ።